ልዩነት የቋንቋ ልዩነትም የአላህ ሱብሓነ ወተዓላን ታላቅነትና ልዕልና ጠቋሚዎች ናቸው። ሰው ልጆች ያለ እናንተ የሰው ዘሮች እያለ ነው። እኛ ፈጠርናችሁ ሚን ዘከሪ ወኡንሳ ከወንድና ከሴት ከአባታችሁ አደም ከናታችሁ ሐዋ ወይም ከአባቴ ከናቴ አላህ ሱብሓነ ወተዓላ ከዚህ ፈጠርናችሁ። የሰው ልጅ መነሻ አደምና ሐዋ

የተለያዩ ቋንቋዎች መካከላችን ላይ መኖራቸው ሁለት መልእክት አለ፣ እንደ ዋና ዋና ብዬ የማቀርባቸው እንሻላ። አላህ ስብሓን ወተዓላ ሙስሊሞች እመላው ሰው ልጅ ብሎም እመላው ሰው ልጅ መካከል የተለያዩ ቋንቋዎች አሉ። ቋንቋው ተለያይቶ ወንድማማችነት እንዳለ ይህ ቋንቋ መለያየት ዋናው ትልቁ ግብአት ምንድን ነው? የአላህ ስብሓን ወተዓላ

የአንደበታቸውም ልዩነት የቋንቋ ልዩነትም የአላህ ስብሀነው ተዓላን ታላቅነትና ልዕልና ጠቋሚዎች ናቸው። እጅግ በጣም አጂብ ነው፣ ይገርማል። እንደው ዝም ብሎ ቋንቋውን ሲያወራ ያለ ቋንቋ ሲሆን ዝም ብሎ የሚለፈልፍ ነው የሚመስለው፣ ግን መልእክት አለው። አንተም እንደዚሁ በአማርኛ ስታወራ ሰምቶ የማያውቅ ሰው እንደው ምን እያለ ይሆን ነው የሚለው። የአላህ ስብሀነው ተዓላ ታላቅነት ነው። ወእክትላፉ አልሲነቲኩም ወአልዋኔኩም የከለራችሁ ልዩነት የቋንቋችሁ ልዩነት። አለማችን ላይ እጅጋ አያሌ ቋንቋዎች አሉ። እንደው ተአምር ተአምር። የአላህ ስብሃነ ወተዓላን ታላቅነት፣ የአላህ ስብሃነ ወተዓላን ቁድራ፣ የአላህ ስብሃነ ወተዓላን እውቀት፣ ይሄ ሁሉ በዚህ ቋንቋ ዓለማችን ላይ ያለ በተለያየ ቋንቋ ተናጋሪ ሁሉ ያመልከዋል። ሁሉንም ያስተናግዳል፣ አላህ ሁሉንም ይለምነዋል፣ ሁሉንም ይሰማል፣ ሁሉም ይሰጣል፣ አላህ የሚገባውን ማለት ነው። ጌታችን አላህ Subhanahu Wa Ta'ala ወኽትላፉ አልሲነቲኩም ወአልዋኒኩም ከዛልከ መልካችን መላየቱ ከለራችን መላየቱ። ጥቁሮች ነን ግን ጥቁር ሁሉ ይላያል። ፀይሞችም ሆነን ፀይም ሁሉ ይላያል። ቀይ ሆኖ ቀይ ሁሉ ይለያያል። ለምሳሌ ቻይና፣ ጃፓን፣ ኮሪያ ምናምን ብትወስዳቸው ለኛ አንድ አይነት ይመስለዋል። በቦክስ መልቶ ቢቀላቀል አታውቅም ነው መስለ። ግን ይታወቃል። የሚገርመው ይለያያል፣ ይለያያሉ፣ ይታወቃል። ወክትላፉ አልሲነቲኩም ወአልዋኒኩም አላህ ስብሃነ ወተዓላ ለተአምር ነው። ለዚህ ነው የፈጠረው። ስለዚህ ይህ የቋንቋ ልዩነት እኛ ላይ ተጽዕኖ የለውም።

አل ስብ ተላ ከዝ ፈጠርናችው የሰው ልጅ መነሻ አደምና ዋ ናቸው ከነዝ ፈጠር ናችኋለን ዘከሪ ወን ወጀልናኩም ሽዑበ ቀባئላ ትልልቅ ነገዶችና ጎሳዎች አደረግናች ኋ ለምን ሊተረፉ እንድትተዋወቁ ግብአቱ ጎሎ ይሄ እንድትተዋወቁ እከሌ ነከሌ ዘር ነው እከሌ ሞተ የግድ ነው ዘመዴ ነው እከሌ ወገኔ ነው ማለት ዝምድና ልትቀጥል ማግባት ያለብህን ልታገባ፣ የተለያየ ነገር እንዲኖር ለዚህ ነው። በቃ ዓላማው ይሄ ነው እንጂ ዘርን ተኮር አድርጎ አንድ አካል ጥግ ሚደርስበት ምንም መክናየት የለም። ለዚህም ሸይኹል እስላም እብኑ ተይሚያ አላህ ሱብሓነሁ ወተዓላ ቁርአን ውስጥ አንድ በዘርነቷ አላወደሰም። አንዲትን ጎሳ በጎሳነቷም ደግሞ አላወገዘም። ዋናው እምነት የሚባል ነው ታርጌት የተደረገው። አላህም ነገረንኮ ሊተአረፉ ይሄ ነው ጎሉ፣ ታርጌቱ፣ ዓላማው የጌታችን የአላህ ስብሃነ ተዓላ እንደዚህ የተለያየ ጎሳዎች አድርጎ የፈጠረብን ግብዓቱ ከገባን ትልቁ ነገር ምናለ ወደፊት አላህ ስብሃነ ተዓላ ሚዛኑን ሲያስቀምጥ የሰው ልጆችን ደረጃ መለኪያ ማለት ነው

ሰዎች ይቀጣቀጣሉ፣ ሰዎች ይጋደላሉ። ከእምነቱ ቅድሚያ ሰጥቶ ለቋንቋው ዲፋዕ የሚያደርጋለ፣ ለቋንቋው አጥንቱን ይከሰክሳል፣ ለቋንቋው ደሙን ያፈሳል፣ ለቋንቋው ይታመማል፣ ለቋንቋው እንቅልፍ ያጣል፣ ለቋንቋው ስንት ነገር ይሆናል። ይህ አይደለም ትልቁ ሚዛን። ተቅዋ ነው ትልቁ ሚዛን። እስላም ነው። አልእስላሙ የወሒዱና አሰለፊያቱ ወሒዱና ወተጅመዑና አንድ ታደርገናለች፣ ትሰበስበናለች፣ ታናብበናለች፣ ታግባባናለች፣ ታነፋፍቀናለች። ሶማለኛ የሚናገር፣ ጉራገኛ የሚናገር፣ ስልጠኛ የሚናገር፣ እንግሊዘኛ የሚጠቀም፣ አማረኛ የሚናገር፣ ትግረኛ የሚናገር፣ ኦሮመኛ የሚናገር ማዳመ ሙስሊምን ፈሆ አኹና አይነ ውሊት ወአይነ ነሸ፣ የትም ሚደግ የትም ሚወለድ ወንድማችን ነው ሀቢቡና ፍቅራችን ነው። ኢንሻአላህ ይሄ ነው ሚዛናችን። ዲን ነው መለኪያችን። ዲን ነው አንድ የሚያደርገን የሚያፋቅረን ይሄ ነው። ለቋንቋችን የትኛው ምድር ላይ አንሞትም፣ ቢኢዝኒላህ አንሞትም። አላህ ይሄ የነብዩ አለይሂ ሰላቱ ወሰላም አስተምሮት አይደለም ወደ አማዶ የፖለቲካ ሰዎች እንዳይጫወቱበት አንዱ ወደ አማራ ይጠራሃል፣ አንዱ ወደ ኦሮሞ ይጠራሃል፣ አንዱ ወደ ትግረኛ ይጠራሃል። እውጭ ላይ ወደ አረብ እንደሚጣራው እውጭ ላይ ወደ እንግሊዘኛ እንደሚጠራው ላ ቋንቋ ትግባባበታለ ከዚህ የዘለለ ነገር የለውም። ሚዛን መለኪያ ዝም በለው እሱ ሌላ ምንም ዋጋ የለውም። እሱ ይችን ዓለም ብቻ ነው። በፖለቲካ መዘወር የሚችለው በቋንቋ ነው የሚቀሰቀሰ። ምን አለ አጀብ። ብዙ ሰዎች አሉ ለቋንቋቸው ይታገላሉ ሃታ ወደ ማዶ ያለው ሊመታው ይነሳል ወለው ካነ ሙስሊማ ሙስሊም እንኳ ቢሆን እራሱ ይመታዋል ለምን ሚዛኑ ቋንቋ ነውና እንደዚህ አይነት ልብስ አንለብስም እንደዚህ አይነት አጠቃቀምም አንጠቀምም የትኛውን ቦታ ላይ ኢንሻላህ ይሄ ነው ያለው

አንሷሮች ወይ ኡድረሱልኝ አለ። ተመለከቱ ወቃለ ለሙሃጅሪዩ ያ ለሙሃጅሪ ሙሃጅሪዩ ደግሞ ሙሃጅሮች ወይ ኑልኝ አለ። ሁለቱ ጎሳዎች በዓደማ ወሐደሁም አልኢስላም ካደረጋቸው በኋላ በዝቅስቀሳ ምን ሊያደርጉ ማለት ነው? አንዱ ከአንሷር አንዱ ከሙሃጅሩ ነብዩ አለይሂ ሰላቱ ወሰለም ምን እንደናትች ጥሩ ያሉ ዱዓሃ ፈኢነሃ ሙንቲና ተዋት ጥምብ ናት አሉ። ነብዩ አለይሂ ሰላቱ ወሰለም የጃሂልያ አሰራር ነው። የትም ሆነ ቋንቋ ተጽዕኖ እንዳያሳድርብህ ኪሳራ ውስጥ እንዳትገባ። ወላሂ ያስጠላል ይሄ ቁሽሽ ያለ አቂዳው፣ ቁሽሽ ያለ ዲኑ፣ ቁሽሽ ያለ የሚኖረው ለፖለቲካ የሚኖረው ለቋንቋ ብቻ የሆነ ሰው በጣም ያስጠላል አካሄዱ። ትርፋም ማን ነው ይሄ? አላህ ሱብሓነሁ ወተዓላ አያግዘንም። ለዚህ እኮ ነው ኢትዮጵያ ጫፍ ላይ ሙያሌ ጫፍ ላይ ያለው ወይንም ውጭ ሀገር ያለው ወንድማችን ሞጣ ላይ ላሉት እንቅልፍ ያጣል። ለምን ያቃቸዋል እንዴ አማርኛ ተጠቃሚ ነው እዛ ሞያሌ ጫፍ ላይ ያለው ሱማሌ ጫፍ ላይ ያለው አፋር ክልል ውስጥ ያለው ለወንድሞቹ የሚያወጣውን ያወጣል የሚያዝነውን ያዝናል በቋንቋው ይጽፋል በቋንቋው ይናገራል ለምን ይቀሰቅሰዋል አልኢስላም አልኢስላም አልኢስላም ይሄ ነው ዋን ነው ትልቁ ነገር ለዚህም ነው ሚዛኑ ይሄ ነው ሚዛኑ ተቅዋ ነው ሚዛኑ እስላም ነው ሚዛኑ መነሃጅ ነው ይሄ ነው የሚያገናኘው

አደም፣ የተፈጠረው ከምንድን ነው? ከጭቃ። በቃ ከዚህ ነው ኸለቅተን የሚናሪ ወኸለቅተሁ ሚን ጠይን። እኔን ከእሳት ነበልባል ፈጠርከኝ እሱን ደግሞ ከጭቃ ፈጠርከው አለ። ከጭቃ ነው የሰው ልጅ የተፈጠረው። ከጭቃ መጥቶ ሌላ ቋንቋ ስለተጠቀመ የት ደረጃ ሊያገኘ ነው? የለም። እንደዚህ እንደዚህ ሚዛን የለም። ሀቢቢ፣ ወንድማማችነታችን በምንድን ነው? ኢስላም እስላም እነመል ሙዕሚኑነ እኽዋ ወንድማችን አወል እንደነገረን ማለት ነው እኽዋ እነመል ሙዕሚኑነ እኽዋ። ይሄ ወንድማማችነታችን ማችነታችን ጥንክርልል የግድ ነው የግድ ነው ነው። እስላም ከፍ ያደርጋል እስላምን ያለ ዘዝቅ ይላል እንጂ ቋንቋ ከፍ አያደርግም፣ የትም አያደርስም። እዚሁ ዱንያ ላይ ሲታገልበት ብዙ ፖለቲከኛ ለሆዱ ነው፣ ብዙ ለስልጣኑ ነው፣ ብዙ አቋራጭ ለመጠቀም ነው፣ ብዙ መሰራል ለመጠቀም ነው እንጂ ለሌላ ምንም አይነት

ውላአን እየተረገመ ነው ያለው። አላህ ረገመው። ነገር ግን የነብዩ አጎት ከመሆኑ ጋር ስለዚህ ትልቁ ሚዛን ኢስላም ነው። ይሄ ነው አንደሚያደርገን ስለዚህ ይህን ቋንቋን መሰረት አድርጎ መለያየት፣ የጎሪጥ መታየት አልሐምዱላህ፣ አይተንም አናቅም። የሰለፍዮች መንሀጅም አይደለም፣ የነብዩ አስተምህሮት አይደለም። አልሐምዱላህ ሰለፍዮች ለዚህ ትልቅ ናሙና ናቸው። ይሄ ነው ያለው ታታ አንዳንዱ ው ሰለፍያ ውስጡ ላይ ያልገባቸው ያልሰረጸ እስላምን በደንብ ያልተረዳ የቁርአን መሰረት ያልገባው ያልገባው የዘር ልዩነት፣ የቋንቋ ልዩነት ተአምር መሆኑ ያልገባው አካል ወለው ካነ ሙስሊመን ወደ ዘሩ የሚጣራል። ከዘሩ ላይ ሪ ብሎ ሸኽ እኮ ነው። ከዘሩ ላይ ሪ ብሎ ይከራከራል። ምንድን ነው ሙስሊም እኮ ነው። ቁርአን እኮ ቀርቷል። ተፍሲርም ያቀራል። ነገር ግን ሚታገላል። ይህ ምን ትለዋለህ? አዑዙ ቢላህ ወነ አዑዙ ቢላህ። ይህንን አደራ ይህንን ጠቅለል አድርገው ወደዛ ጣለው። ሁለተኛ አደራ የምላችሁ ነገር አጠር አድርገዋለሁ ኢንሻላህ። ሁለተኛው ምንድን ነው? በተለያዩ ቋንቋዎች ዳዕዋችንን መቀጠል ማስኬድ አለብን። ማንኛውም አካል በሚችለው የራሱን አስተዋጽኦ ማድረግ አለበት። ቋንቋ ከቻልን በኦሮመኛ የሚችሉ ልጆች በኦሮመኛ

ዳዕዋው ወደ ሰዎች እንዲደርስ ነው በምትችለው ቋንቋ ታገል ሰው እስከሚጠይቅህ ሰው እስከሚገፋን ድረስ መጠበቅ የለብንም ዋናው ዓላማችን ዲንል እስላም እንዲሰራጭ ነው አይደል እንደ አዎ አንተ ዓለም ላይ አንድ ተአናሳ ቋንቋ በቀን ውስጥ ራሱ ስንት እንትን ጋዜጣ ታሳትማለች እስከ ሀያ ስምንት ሚሊዮን ኮፒ ትበትናለች እየተባለ አታራሱ የዓለማችን የቋንቋ ከታች ስትቆጠር አንደኛ የምትወጣ ማለት ነው እኛ አንድ ቋንቋ በጣም የሚጠቅመው ምን እሱ ላይ ዐቂደት አህል ሱነት ወልጀማ የፈውዛን አልፈውዛንን ታውቃላችሁ? ከአስር ባላነሰ ቋንቋ ዓለም ላይ ተተርጉማ ተሰራጭታለች። ሀዲሂ ዳዕወቱና ወዐቂደቱና የኢማም ሞቅቤል ረሂመሁላህ በብዙ ቋንቋ ተተርጉማለች። ታላቁ ዓሊም እብነ ሒዛም ራሱ ፈትዋ የእንግሊዘኛ የፈትዋ አንድ ቻናል አለ፣ ይህን የሚያስተላልፍ ለምን ተደራሽነት አለው ቋንቋችንን ስንጠቀም ተደራሽነት አለ። አንተ ኦሮመኛ እያወቅ ዝም የምትል ከሆነ ለምን አማርኛ ብቻ እንትን ትላለህ? አማርኛ ብቻ እኮ አይደለም የሃታ ሀበሻ ውስጥ ያለው ቋንቋ ስንት ቋንቋ አለ። እምትችለው ታገል፣ አስረዳ፣ አስተምር። እኔም ልበት ትንበል አስተዋጽኦ ይኖርህ ይሄ አላማ ሊኖረን የግድ ነው። በኦሮመኛም ሆነ በአፋረኛም ሆነ በትግረኛም ሆነ በመካከላችን ብዙ ልጆች አሉ። ትግረኛ የሚችል አለ፣ ኦሮመኛም የሚችል ወንድሞቻችን አሉ። በኦሮመኛ ተደራሽነት መኖር አለበት። አማርኛ ሞልቷል ያለ ነው። ስልጠኛም እንደዚሁ፣ ጉራገኛም እንደዚሁ ተደራሽነት መኖር አለበት። ማለት ሰዎችን በቋንቋቸው ይው ወማ አርሰልና ሚን ረሱልን ኢላ ቢሊሳን ቀውሚሂ ሊውበይነ ለሁም ከተባለ ግልጽ እንዲሆን ነው፣ ለሰዎች እንዲደርስ ነው። ስለዚህ ይሄ ተሳትፎ ሊኖረን የግድ ነው። በዙ አጋጣሚ የምናገረው ነገር ቢኖር ምንድን ነው ማንኛውም ችሎታ ያላችሁ ወንድሞቻችን በተለያየ በጽሑፍም ሆነ መጽሐፍም በመጻፍ ሆነ ሪሳላዎችንም በመተርጎም ሆነ በተለያየ ቋንቋ መተርጎም የምትችሉ ለሰዎች ተደራሽነት እንዲኖራቸው በዚህ ላይ አስተዋጽኦ እናደርግ ወደኋላ አንቅር ወደ ኋላ ብሎ ነገር የለም ወደፊት ነው መገስገስ ያለብን አደራ